እንደ አንድ ክስተት ስለሆነው የዶናልድ ትራምፕ የታሪፍ አወጣጥ በዓለም ሀገራት ላይ በተለይ ደግሞ ከቻይና ጋር የተጀመረው የንግድ ፍልሚያ ውስጥ ማን ያሸንፋል፣ በሌሎች ሀገራት ውስጥ የሚያመጣው መዘዝ ምንድን ነው፣ ትራምፕ ከቻይና ጋር በጀመሩት የንግድ ጦርነት ውስጥ ምን ያተርፋሉ የሚለውን በስፋት እንመለከታለን። አብሮ ሊቆዩ ከዶናልድ ትራምፕ የታሪፍ አወጣት ተመን በፊት አንድ ታሪክ እንመልከት። ይህ ታሪክ በተለምዶ የዶሮ ጦርነት ወይም ቺክን ዋር ተብሎ ይጠራል። ይህ ታሪክ በ1960ዎቹ በምዕራብ ጀርመን ተከስቷል። ከሁለተኛው ዓለም ጦርነት በኋላ የምዕራብ ጀርመን ሰዎች ብዙ ዶሮ መብላት ጀመሩ። በተለይም ከአሜሪካ የሚገባው ዶሮ በርካሽ ስለሚገባ ከአውሮፓ የሚላኩ ዶሮች ከገበያ ውጪ አደረገ። በ1962 አጋማሽ ላይ የአሜሪካ ገበሬዎች ከ50 ሚሊዮን ዶላር በላይ በዛሬው ገንዘብ መጠን ግማሽ ቢሊዮን ዶላር የሚያወጣ ዶሮ ወደ ጀርመን ለመሸጥ ተዘጋጅተው አምርተው ነበር። ይህ የአውሮፓ ገበሬዎችን አናደዳቸው። ስለዚህ በዛን ጊዜ የአውሮፓ ህብረት ቅድማያት የነበረው ድርጅት በዶሮ ላይ ታሪፍ ጣለ። አንድ 2 ኪሎ የሚመዝን ዶሮ 1 ዶላር ከ60 ሳንቲም የነበረውን ታሪፍ ወደ 75 በላይ ታሪፉን ከፍ በማድረግ ሁለት ዶላር ከ25 ሳንቲም ታሪፉን ከፍ እንዲል አደረገ። የተጣለው ታሪፍ ቀስ በቀስ ከአሜሪካ በብዛት ተመርቶ የሚላኩትን ዶሮዎች በፍጥነት ቀነሰው፣ የአሜሪካ ዶሮ አምራች ገበሬዎችና ፖለቲከኞችንም በጣም አናደደ። ጀርመን የእኛ ትልቅ የዶሮ ገበያ ማዕከል ነበረች፣ ጀርመናውያንን በጎዳ ምናልባት በዶሮ ላይ የጣሉትን ታሪፍ ይቀንሳሉ አሉ የአሜሪካ ፖለቲከኞች። በመልሱም አሜሪካ በጀርመን ተሽከርካሪዎች ላይ በተለይ እንደ ቮልስዋገን ያሉ ትራኮች ላይ 25% ታሪፍ ጣለች። ይህም ስራውን ሰራ። በአሜሪካ ውስጥ የጀርመን ትራኮች ሽያጭ በግማሽ ቀነሰ። በተመሳሳይ ጊዜም ጀርመናውያን ዶሮዎችን በከፍተኛ ዋጋ እንዲገዙ አደረገ። አሜሪካን ውስጥም የጀርመን መኪኖች ዋጋቸው እንዲወደድ ምክንያት ሆነ። ይህ አሁን ላይ ያለው የዶሮ ጦርነት ተብሎ የሚጠራው የንግድ ጦርነት አሁን ላይ እየተካሄደ ላለው የንግድ ጦርነት ምሳሌ ነው። ተጠቃሚዎችን ይጎዳል ነገር ግን የተወሰኑ ኢንዱስትሪዎችን ይጠቅማል፣ ወይም ሀገራቸው ኢኮኖሚ ስትራቴጂያቸውንና ባህርያቸውን እንዲቀይሩ ለማስገደድ ይሞክራል። ይህ የዶሮ ጦርነት ታሪክ የንግድ ጦርነት ረጅም ዕድሜ እንዳለው ያሳየናል። ከ60 ዓመታት በኋላም አሜሪካ በጀርመን መኪኖች ላይ የጣለችው 25% ታክስ አሁንም አለ፣ ምንም እንኳን የአሜሪካ ዶሮ አርቢዎች ገበሬዎች ወደ አውሮፓ ዶሮቻቸውን መሸጥ ቢያቆሙም። ይህም በአገራት ላይ የሚጣሉ ታሪፎች በጥንቃቄ መጣል እንደሚያስፈልግ ያስተምረናል። ምክንያቱም ለጊዜያዊ ስትራቴጂ ተብሎ የተጣሉ ታሪፎች ለአስር ዓመታት ከዚያም ሲል ለረጅም ጊዜ ሊቆዩ ይችላሉና አሁን ላይ ስላለው የንግድ ፍልሚያ እንመልከት። ሚያዝያ 2 ቀን 2025 ትራምፕ በአገራት ላይ የጨመሩት የታሪፍ አዋጅ አሳወቁ። ከ90 በላይ ሀገራት ላይ ታሪፍ መጣላቸውን በተለመደው ድራማቲክ በሆነ መንገድ እንዲያሉ፣ በቃ ብዙ ሀገራት አሜሪካን ከግራና በቀኝ ሲበድሉ ነበር። የተቀረው ዓለምም ለረጅም ጊዜ አሜሪካን ሲዘርፍ ነበር። አሁን ግን የእኛ ተራ ነው። ይህም ንግግር ትራምፕ ከተናገሩ በኋላ በዓለም ዙሪያ ያሉ የአክሲዮን ገበያዎች ፈራርሰው ወደቁ። በአንድ ሳምንት ውስጥም ቢሊዮን ዶላሮች ጠፉ። ዓለምም ወደ ዓለም አቀፍ የኢኮኖሚ ቀውስ አፋፍ ላይ ተገኘች። ሰኞ ሚያዝያ 7 ለአክሲዮን ገበያው በጣም መጥፎ ቀን ነበር። በሆንግ ኮንግ፣ ታይዋን፣ ቻይና፣ ጃፓን፣ ጀርመን፣ ዩኬ፣ አሜሪካ የአክሲዮን ገበያዎች በከፍተኛ መጠን አሽቆለቆሉ። ሚያዚያ ሁለት ትራምፕ በቻይና ላይ 30% ታሪፍ ጣለ። ከሁለት ቀናት በኋላም ቻይና በአሜሪካ ላይ 34% ታሪፍ መልሳለች። ይህን ትራምፕ አልወደደውም። ስለዚህ ቻይና አዲስ የጣለችውን ታሪፍ እንድትተው ነገራት። ካልተወች ተጨማሪ 50% ታሪፍ እንደሚጥል አስፈራራት። ቻይና ግን በአቋሟ ላይ ጸናች። ሚያዚያ 9 አሜሪካ በቻይና ላይ ተጨማሪ 50% ታሪፍ ጣለች። ቻይናም በአሜሪካ ላይ ተመሳሳይ መጠን መልሳለች። እነዚህ ሁለት ሀገራት በተግባራዊ የንግድ ጦርነት ውስጥ ቀጠሉ። የንግድ ጦርነትም ከማንም የተሰወረ አይደለም። በመጀመሪያ ግን የታሪፍ ምንድን ነው የሚለውን እንመልከት። የታሪፍ መንግስት በአገራት ላይ የጣለው ታክስ ነው። የታክስ በውጭ በሚገቡ እቃዎች ላይ ይጣላል። ለምሳሌ በኢትዮጵያ ውስጥ ከቻይና ከአሜሪካ እና ከአውሮፓ ተሰርተው በሚላኩ መኪኖች ላይ የኢትዮጵያ መንግስት በእነዚህ መኪኖች የገቢ ታክስ ይጥላል። የገቢ ታክስ ከታሪፍ ጋር የሚገናኝ ነው። እንደ ልብስ፣ ጫማ ያሉ ከሌላ አገራት የሚመረቱ ማንኛውም የገቢ ቀረጥ ይጣልባቸዋል። ታሪፍ የሚጣልበት ሁለት ዋና ዋና ምክንያቶች አሉ። አንደኛ የመንግስትን ገቢ ለመጨመር ሲሆን፣ ሁለተኛ የአካባቢ ኢንዱስትሪዎችን መጠበቅ ነው። ይህ ስንል ታሪፍ በመጣሉ ከውጭ የሚገቡ እቃዎች ውድ ይሆናሉ በሀገር ውስጥ የሚመረቱ እቃዎች ደግሞ በአንጻራዊ ርካሽ እንዲሆኑ ያደርጋል። ስለዚህ ሰዎች የሀገር ውስጥ ምርቶችን ለመግዛት ማበረታቻ ያገኛሉ። ለምሳሌ ደቡብ ኮሪያን እንመልከት። በ 1980 ዎቹ እስከ 1990ዎቹ የደቡብ ኮሪያ ገበሬዎች ብዙ ችግሮች ገጥመዋቸው ነበር። ዘመናዊ ቴክኖሎጂ አልነበራቸውም። ስለዚህ በሀገራቸው ያለውን ሩዝ የሚሸጡበትን ዋጋ ከአሜሪካ ከታይላንድና ቬትናም ከሚገባው ሩዝ ዋጋ በጣም ከፍ ያለ ነበር። የደቡብ ኮሪያ ገበሬዎችን መተዳደሪያ ለመጠበቅ ደቡብ ኮሪያ ታሪፍን በስትራቴጂካዊ መንገድ ተጠቀመች። የተወሰነ መጠን ያለው ሩዝ ያለ ቀረጥ ወደ አገራቸው ሊገባ ይችላል የሚል ገደብ አውጡ። ነገር ግን የሩዝ ገቢው ከዚያም ገደብ በላይ ከሆነ ከፍተኛ ታክስና ቀረጥ ይጣልበት ነበር እስከ 500 ፐርሰንት ወይም ከዚያ በላይ። በዚህ ምክንያት ከውጭ የሚገባው ሩዝ ውድ ሆነ። የደቡብ ኮሪያ ገበሬዎችም ተወዳዳሪ ለመሆን እድል አገኙ። ቀስ በቀስም ዘመናዊ ቴክኖሎጂ መጠቀም ጀመሩ። መንግስትም በገጠር መሠረተ ልማትና ትምህርት ላይ ወጪ አደረገ። ከጥቂት አስርተ ዓመታት በኋላም የነዚህ ገበሬዎች ውጤታማነት በዓለም አቀፍ ደረጃ ላይ ሲደርሱ የደቡብ ኮሪያ መንግስት የጣለውን ታሪፍ ቀስ በቀስ አስወግደዋል። ይህም ታሪፍ መጣል በራሱ ጥሩ እርምጃ እንደሆነ ያረጋግጥልናል። ነገር ግን ጥያቄው ታሪፍ እንዴት፣ በምን ነገሮች ላይ፣ በየትኛው አገራት ላይ ይጣላል የሚለው ነው። ተመልካቾቻችን የክስፖርት ሀገር አንጻር ይህን ጉዳይ እናስበው። ለምሳሌ ኢትዮጵያ ያመረተችው ቡና ወደ አሜሪካ ትልካለች። አሜሪካም ከዓለም ላይ ትልቋ የቡና ገዢ ሀገር ከሆነችና በድንገት 10% ታሪፍ አሜሪካ ኢትዮጵያ ላይ ብትጥል ኢትዮጵያ ደስተኛ አትሆንም፣ የቡና ንግዷ ይጎዳል። የንግድ ጦርነት እንዴት እንደሚጀምር ያሳየናል። ቀላል መፍትሄው ድርድር ነው። ይህ ግን ለአሜሪካው ፕሬዚዳንት ለዶናልድ ትራምፕ አይሰራም። ትራምፕ ግን ከማንም ጋር ሳይወያይ በዘጠና ሀገራት ላይ ታሪፍ ታለ። ትራምፕ ትልቅ ሰሌዳ ይዞ በመቆም ለተለያዩ ሀገራት የተለያዩ ታሪፎች ያሉበት ሰንጠረጅ እያሳየ ወደ አሜሪካ የሚገባ እያንዳንዱ የውጭ ዕቃ ቢያንስ 10% ታሪፍ ተጥሎበታል በማለት አብራራ። ዝርዝሩንም 49% በካምቦዲያ፣ 46% በቬትናም፣ 20% በአውሮፓ ህብረት፣ 32% በታይዋን፣ 25% በደቡብ ኮሪያ፣ 26% በህንድ 17% በእስራኤል 10% በኢትዮጵያ 15% በቻይና ላይ የንግድ ጦርነት ከተፋፋመ በኋላ አለ። እነዚህ ቁጥሮች በቀላል ቀመር የተሰሩ ነበር። ከሀገር ጋር ያለው የንግድ ጉድለት ከሚገባው ዕቃ መጠን ተከፋፍሎ ግማሽ መቶኛው አዲስ ታሪፍ ሆነ። ለምሳሌ ከቻይና ጋር 295 ቢሊዮን ዶላር የንግድ ጉድለት አሜሪካ የነበራት ሲሆን በ439.9 ቢሊዮን ዶላር ኢምፖርት ተከፋፍሏል 67%ም ይሆናል። ትራምፕ ግማሹን ወይም 34%ቱን ታሪፍ ጣለ። እንዲሁም ሰው በሌለባቸው ደሴቶች ሄርድ፣ እና ማክዶናልድ ደሴቶች ላይ 10% ታሪፍ ጣለ። ይህም የእሱ ውሳኔዎች ያለ ግምት መሆናቸውን ያሳያል። የእነዚህ ታሪፍ ተጽዕኖዎች ከፍተኛ ነበር። አሜሪካ ትልቁ የፍጆታ ገበያ ማዕከል ናት። ቻይና፣ የአውሮፓ ኅብረትና ካናዳ በቀል ታሪፎችን በትራምፕ ደጋፊዎች ላይ ኢላማ አድርገው ጥለዋል። ቻይና የበቆሎ ገበሬዎችን የመኪና አምራቾችን ያነጣጠረ ታሪፍ ጨመሩ። ካናዳ የዶሮ እርባታ የሚያረቡ ገበሬዎችን፣ የአየር ማቀዝቀዣ አምራቾች ላይ ታሪፍ የጨመሩ ሲሆን በመጨረሻም የአውሮፓ ሕብረት የብረታ ብረት ፋብሪካዎችን፣ የእንስሳት ቄራ ድርጅቶች ላይ የትራምፕን ታሪፍ ተከትሎ ተመሳሳይ መልስ ሰጥተዋል። ይህ የትራምፕ የንግድ ጦርነት በአሜሪካ ተራ ሰዎች ላይ ጫና ፈጥሯል። የውጭ ዕቃዎች ውድ እንዲሆኑና የአገር ውስጥ ምርቶች ዋጋቸው ከፍ እንዲል አድርጓል። ይህ ንግድ ጦርነት ለትራምፕ የተለመደ ነው። ትራምፕ ቀደም ሲል በ2018 ተጨማሪ ታሪፎችን በማጠቢያ ማሽኖች ላይ ሲጥል የማጠቢያ ማሽኖች ዋጋ በአሜሪካ ከፍ ብሏል። እንዲሁም በማጠቢያ ማሽኖች ላይ ብቻ ሳይሆን በማድረቂያ ማሽኖች ላይም ዋጋ ጨመረ፣ ምንም እንኳን በነሱ ላይ ታሪፍ ባይጣልም። ለምን ቢባል ምክንያቱም ተጠቃሚዎች ብዙን ጊዜ ሁለቱንም አብረው ስለሚገዙ ነው። እነዚህ ታሪፎች በመጣላቸው በአሜሪካ ውስጥ 1800 የሥራ ዕድሎች ተፈጥረዋል። በተለይ እንደ ሳምሰንግ እና ኤልጂ ያሉ የውጭ ኩባንያዎች በአሜሪካ ፋብሪኮችን እንዲከፍቱ አድርጓል። ነገር ግን ይህ ለተጠቃሚዎች 1.5 ቢሊዮን ዶላር ተጨማሪ ውጪ አስከትሏል። ይህ ማለት የማጠቢያ ማሽኖች ዋጋቸው በመጨመሩ ምክንያት በ2018 በብረታ ብረትና በአልሙኒየም ላይ ትራምፕ ተመሳሳይ ታሪፎችን ጥለዋል፣ በዋናነት ቻይናን ለመቅጣትና ለብሔራዊ ደህንነት በሚል ምክንያት ነገር ግን ብረታ ብረት የሚጠቀሙ ኢንዱስትሪዎች እንደ መኪና አምራቾች በዚህ ታሪፍ በጣም ተጎድተዋል፣ ምክንያቱም የግብአቶቻቸው ዋጋ ከፍ ብሏል። እና ጥናቶች እንደሚያሳዩትም በእነዚህ ኢንዱስትሪዎች ውስጥ ከተፈጠሩ ስራዎች ይልቅ የበለጡ የስራ ዕድሎች እንደከሰሙ የተደረጉ ጥናቶች አመልክተዋል። በ2018 የታሪፍ አወጣት ተጽዕኖ እንደማሳያ ይህም ቢመስልም አሁን በትራምፕ የ2025 ላይ የጣሉት ታሪፍ ከ2018 የበለጠ ከፍተኛ ተጽዕኖ እንደሚኖራቸው ያመለክታል። እንደ ተለያዩ ጥናቶችም እነዚህ ታሪፎች በአማካይ ለአንድ አሜሪካ የቤተሰብ 1700 ዶላር ተጨማሪ ወጪ ሊያስከትሉ ይችላሉ። እንዲሁም 684000 በላይ የሥራ ምስኮችም ሊያጠፋ ይችላል። ይህ ቁጥር የአገር ውስጥ ምርቶችን ዋጋ መጨመርም ወይም የበቀል ታሪፍን ከግምት ውስጥ አያስገባም። የታሪፉ ተጽዕኖች በሁለት ገጽቶች ሊታዩ ይችላሉ፣ በአጭር ጊዜ እና በረጅም ጊዜ። በአጭር ጊዜ የዋጋ ግሽበትን ይጨምራል፣ ተጠቃሚዎች ተጨማሪ ይከፍላሉ፣ አንዳንድ ኢንዱስትሪዎችም ስራ ሊያጡ ይችላሉ። በረጅም ጊዜ ግን ውጤቱ እርግጠኛ አይደለም። ትራምፕ እነዚህ ግብሮች እንደ ገቢ ምንጭ ለመጠቀም በአሜሪካ ውስጥ የታክስ ቅነሳን ለመደገፍ እንደሚፈልግ ተናግሯል። ጥናቶች እንደሚያመለክቱትም ይህ በዓመት ግምታዊ እስከ 250 ቢሊዮን ዶላር ሊያስገኝ ይችላል። ይህም የፌዴራል መንግስት የታክስ ገቢ 5% አካባቢ ነው። ነገር ግን ይህ ገቢ በኢኮኖሚ ላይ የሚያስከትለው ጉዳት ለማካካስ በቂ ላይሆን ይችላል። የዶሮ ጦርነትን ታሪክ እንደሚያስተምረንም ታሪፎች ከተጣሉ በኋላ ለማስወገድ እጅግ ከባድ ናቸው። ምክንያቶችም ሁለት ናቸው። አንደኛ የአገር ውስጥ ጥቅም ተጠቃሚዎች፣ ከታሪፎች ተጠቃሚ የሆኑ ኢንዱስትሪዎች ታሪፉ እንዲቆይ ይፈልጋሉ፣ ምክንያቱም የገበያ ድርሻቸው ይጨምራልና። ሁለተኛ የድርድር መሳሪያ ስለሚሆኑ ታሪፎች በዓለም አቀፍ ድርድሮች ውስጥ እንደመጠቀሚያ ያገለግላሉ። ስለዚህ መንግስታት በቀላሉ አያስወግዳቸውም። በ2018 የተጣሉት የትራምፕ ታሪፎች በባይደን አስተዳደር ጊዜ ተጠንተውም እንዲቆዩ ተወስኗል። አንዳንዶች ተጨምረውም ተግባራዊ ሆኑ። ይህ የሚያሳየው ታሪፎች ከተጀመሩ በኋላ የፖለቲካና ኢኮኖሚ ሁኔታዎች ምክንያት ለመቀየር እንደሚከብዱ ነው። ታዲያ ታሪፎች ሁልጊዜ ጉዳት የሚያደርሱ ከሆነ ትራምፕን ለምን በእነርሱ ላይ ያተኮረ የሚለው ሌላ ጥያቄ አይነሳል? መልሱ በተለይ ከቻይና ጋር በተያያዘ ይገኛል። ባለፉት 20 ዓመታት ቻይና በማኒፋክቸር ላይ ከፍተኛ ኢንቨስትመንት በማድረግ የዓለም ትልቁ ኤክስፖርት ሀገር ሆናለች። እንደ ብረታ ብረት፣ አልሙኒየም ያሉ ምርቶችም ከገበያ ዋጋ በታች በመሸጥ እንዲሁም የተለያዩ የንግድ ህግ ጥሰቶችን በማድረግ ቻይና በዓለም አቀፍ ንግድ ውስጥ የበላይነቷን አጠናክራለች። ትራምፕ እነዚህ ታሪፎች ቻይናን ለመቅጣትና የአሜሪካን የንግድ ጉድለት ለመቀነስ እና የአሜሪካ ኢንዱስትሪዎችን ለመጠበቅ እንደ መሳሪያ ተጠቅሟል። በ2025 በቻይና ላይ የጣለው 60% ታሪፍ እና በሌሎች ሀገራት ላይ ከ10 እስከ የጣላቸው ታሪፎች የአሜሪካ ቅድሚያ ፖሊሲ አካል ነበር። እርሱ እንደሚለው ሀገራት ከ75 ዓመታት በኋላ አሜሪካ ላይ ያደረጉትን ይከፍላሉ ሲልም ትራምፕ ተናግሯል። ነገር ግን ይህ ስትራቴጂ ተቃራኒ ውጤቶችን አስከትሏል። በ2018 የተጣሉት ታሪፎች የቻይናን ባህሪ ብዙም አልቀየሩም። በተቃራኒው ቻይናን የበለጠ ጠበኛ አድርጓታል። በ2005 የተጣሉት ታሪፎችም ተመሳሳይ ውጤት እንዳላቸው ይታመናል። ቻይናና ሌሎች ሀገራት የበቀል ታሪፎችን በመጣል የአሜሪካ ኤክስፖርቶችን ቀንሰዋል። ይህም የንግድ ጉድለቱን የበለጠ አባብሷል። የትራምፕ የታሪፎች አወጣጥ ወደ ሙሉ የንግድ ጦርነት ተሸጋግሯል። ይህ ጦርነት በአሜሪካና በተቀረው ዓለም መካከል ወይም በምዕራባዊና በቻይና መካከል ያለ ግጭት ሊሆን ይችላል። በዚህ ጦርነት ውስጥ ማንም እውነተኛ አሸናፊ እንደማይኖር ባለሙያዎች ይናገራሉ። በአሜሪካ ውስጥ የዋጋ ሽፈት ተጠቃሚዎችን በእጅጉ ጎርቷል። በርካታ እቃዎች በአሜሪካ ላይ ውድ ሆነዋል፣ ምክንያቱም ጥሬ እቃቸው ከውጪ ስለሚገባ። በተመሳሳይ ጊዜም እንደ ቻይና ያሉ ሀገራት ከአሜሪካ ሀገር የሚገቡ እቃዎችን ከመግዛት ቀንሰዋል። ይህም የአሜሪካ ገበሬዎችን፣ አምራቾችን ጎርቷል። ባለም አቀፍ ደረጃም የአቅርቦት ሰንሰለቶች ተስተጓግለዋል። እንደአውሮፓ ህብረት እና ካናዳ ያሉ ሀገራትም የበቀል ታሪፎችን በመጣል የአሜሪካ ምርቶችን ተደራሽነት ቀንሰዋል። ይህም ታሪፎቹ በአንድ ሀገር ብቻ የተገደቡ እንዳሉ እና በዓለም አቀፍ ኢኮኖሚ ላይ ሰፊ ተጽዕኖ እንደሚኖራቸው ነው። የዶላር ትራምፕ የታሪፍ አወጣጥ የንግድ ጦርነትና የዶሮ ጦርነት ታሪክ አንድ ነገር ያስተምሩናል፣ የሚጣሉ ታሪፎች ኃይለኛ መሳሪያ መሆናቸውን ነገር ግን በጥንቃቄ መጠቀም እንዳለብን። በትክክል ሲጣሉ የሀገር ውስጥ ኢንዱስትሪዎችን ሊጠብቁና ገቢ ሊያስገኙ ይችላሉ። ነገር ግን ያለ ውይይትና ስትራቴጂ ሲጣሉ ኢኮኖሚ ቀውስና፣ የሥራ አጥነት፣ የዋጋ ግሽበትን ሊያስከትሉ ይችላሉ። የዶሮ ጦርነት እንደሚያሳየንም ታሪፎች ለ10 ለ20 ዓመታት ከዛም ዓመታት በላይ ሊቆዩ ይችላሉ። የመጀመሪያው ዓላማቸው ተሟልቶ ቢጠናቀቅም የትራምፕ የ2025 ታሪፎች የዓለምን ኢኮኖሚ ወደ አዲስ አቅጣጫ እየወሰዱ ነው። ነገር ግን ያ አቅጣጫ ለማን ይጠቅም ይሆን እንደሆነ ጊዜ ብቻ የሚያሳየን ጉዳይ ይሆናል። የትራምፕ ታሪፍን በተመለከተ የተመለከትነው ዝግጅት ይህንን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes